መሶብ ስንል አጠቃላይ የብዙ ተቋማትን አገልግሎት በአንድ ላይ በማሰባሰብ እና በማደራጀት አገልግሎቶችን ዲጂታል ማድረግ ነው። ይሄ አገልግሎት ዲጂታል ሲደረግ በዋናነት በተለይ በማኑዋል ወይም ከጅን በጅን ሲሰጡ የነበሩ ነገሮች አሁን ላይ ግን በሲስተም እየተሰጡ አገልግሎቱ ቀልጣፋ የሚሆንበት፣ ለአንድ ለተለያዩ አገልግሎቶች የተለያየ መረጃ የሚጠየቅበት ነገር ግን አሁን ለሚሰጡ አገልግሎቶች በሙሉ አንድ ጊዜ መረጃ አብሎድ ተደርጎ መረጃ ተጭኖ ሁሉም ነገሮች ሁሉም አገልግሎት የሚሰጡ ተቋማት ያንን መረጃ እንዳይተው ሰርቪሱን ቀልጣፋ በሆነ መንገድ የሚሰጡበት በሌላ መንገድ ደግሞ ተገልጋዮችን የወረፋ ምልልስ አስቀርቶ በአንድ ላይ ያንን አገልግሎት የሚሰጥበት መንገድ ነው። ይሄ እንግዲህ የመሶብ የአንድ ማዕከል አገልግሎት ስንል በጣም ለሕዝብ ተደራሽ የሆኑ አገልግሎቶች በአንድ ላይ አግኝቶ ያንን ቀልጣፋ በሆነ ውጤታማ በሆነ ጊዜ ቆጣቢ፣ ወጭ ቆጣቢ በሆነ መንገድ የሚሰጥበትና የአገልግሎቶች ትስስር ያለበት ነው። በዋናነት የአገልግሎት ትስስር ተፈጥሮ በአንድ ላይ አገልግሎቱን የሚያገኝበት መንገድ መፍጠር ነው እንግዲህ የአንድ ማዕከል አገልግሎት ስንል